ቲክቶክ ላይ ያለውን ከፍተኛ የሆነ ትንቅንቅና ጦርነት ነው ዛሬ የሚለው በዚህ ዓመት የቲክታክ አዋርድ ማን ነው የሚበላው? በእርግጥ ላይቭ ስትሪም በማድረግ ቤስት ኢንፎርማቲ ኮንተንት ወይም ደግሞ ዜናው ላይ ኢንተርቴን በማድረግ እና ጥሩ ስራዎችን በመስራት ብቻ ብዙ ዘርፎች ነው ያሉት። ከነዛ መካከል ግን ቤስት ኢንፎርማቲ ኮንተንት በሙሴ ሰሎሞን እና በብሩክ ኒውስ መካከል እየተደረገ ያለው ሰውም ጎራ የያዘበት ወደ ሃይማኖት እየተቀየረ ይመስላል። እንግዲህ ሁለቶችም ዜና ሲያቀርቡ ከሃይማኖት ውጭ ለሆነ ነው የሚያቀርቡት ኖርማሌ ብሩክ ኒውስ ሆነ ሙሴ ሰለሞን ለኦርቶዶክስ፣ ለሙስሊም፣ ለፕሮቴስታንት ብለው የሚሰሩት ነገር የለም። ዜና ነው ሁለቶችም የሚያቀርቡልን እና ልክ እንደምታየት ሙሴ ሰለሞን አንድ ነጥብ ዘጠኝ ሚሊዮን ተከታይ ያለው ከአሁን በፊት ለሁለት ጊዜ ሪካርዱን እየሰበረው ወይም ደግሞ ሁለት ጊዜ ውድድሩን ያሸነፈው በጣም ጎበዝ እና የሚል ወጣት ነው። ትንሽ ሁለት ሺህ አስራ ሰባት ላይ አይ ቲንክ እያመሙ ነበረ እንቅስቃሴው። ዛት ማች ነው ማለት አልችልም። ስቲል ግን ያው ጎበዝ ነው። መስራት ያለበትን ነገር እየሰራ ነው። እንዲሁም ደግሞ ቀደም የጀመረው እሱ ይመስለኛል፣ አይ ቲንክ እርግጠኛ አይደለሁም። ወደ ብሩክ ኒውስ ስንሄድ ብሩክ ኒውስ እንደምታዩት ሁለት ሚሊየን ተከታይ አለው። ብሩክ ኒውስ እንግዲህ በተለያዩ ኢንተርቪዎች ላይ አባይ ሚዲያ እና ሌሎች ፖድካስቶች ላይ ቀርቦ ስለ ራሱ ሲናገር አንደኛ፣ ጀስቲ የአዲስ አበባ ልጅ አይደለም፣ የክፍለ ሀገር ልጅ ነው። ሌላኛው ልክ እንደኔ የዩኒቨርሲቲ አስተው ሲቀጥል የሚያስተምረው ደግሞ አዲስ አበባ ዩኒቨርሲቲ ሳይሆን ክፍለ ሀገር ወይም ደግሞ አሶሳ ዩኒቨርሲቲ ነው እና እሱ ጋር የምትማሩት ነገር ምንድን ነው? የመንግስት ሰራተኛ መሆን ማለት የግል ስራ ከመስራት አያግድም። እሱን ነው መረዳት ያለባችሁ። የፋይናንሻል ፍሪደም አችብ አድርጓል ብዬ ነው የማስበው። ስለዚህ ተማሪ መሆን፣ አስተማሪ መሆን፣ ባንከር መሆን፣ ኤኒ ጆብ የመንግስት ሰራተኛ ሆናችሁ ከልባችሁ መለወጥ እና መስራት ካሰባችሁ ምንም ነገር ሊያግዳችሁ እንደማይችል አንዱ ምሳሌ ነው። በዚህ ሰዓት እየተደረገ ያለው ውድድር ከሙሴ ሰለሞንም ከብሩክ ሀሳብ ወጥቶ ወደ እምነት የቀየረው ይመስለኛል። ብሩክ ኒውስ ካልተሳሳትኩ የኦርቶዶክስ እምነት ተከታይ ነው። ሙሴ ሰለሞን ደግሞ አይ ቲንክ ፕሮቴስታንት ነው። ስለዚህ ኦርቶዶክሶች ወደ ብሩክ ኒውስ፣ እንዲሁ ደግሞ ፕሮቴስታንቶች ወደ ሙሴ ሰለሞን የተወሰኑ ቲክቶኮሮች ናቸው። በነገራችን ላይ የህዝቡ ድምፅ አይደለም፣ ግን የተወሰኑ ቲክቶኮሮች ትንሽ ሳይድ እየያዙ ይመስላሉ። ኤን ዌይስ እዚህ ጋር ፕሮፋይላቸው ላይ ሊንካቸውን አስቀምጠዋል ቮት እንድናደርጋቸው። እስኪ ክሊክ አድርገን እንየው እዚህ ጋ ይህኛውን ሊንኩን ልክ እንደዚህ ክሊክ ስናደርግ ወደ ቲክቶክ ክሬቲቭ አዋርድ ካታጎሪ ይወስድናል። እና ወርድ የእነሱ ቤስት ኢንፎርማቲቭ ኮንተንት ስለሆነ ዜና ላይ የሚሰሩ ሰዎች ኖሚኔት የተደረጉ እዚህ ላይ ልክ እንደምታዩት ተዘርዝረዋል። ከፍተኛ ጦርነት ወይም ደሞ ትንቅንቅ እየሆነ ያለው በብሩክ ኒውስ እና በሙሴ ሰሎሞን ስለሆነ ብሩክ ኒውስ እስካሁን ቦት ያደረገው 60442 60442 እንግዲህ ሁለት ቀን ባልሞላ ነው ይህን ያህል ሰው ቦት ያደረገው። ነገ ከነገ በኋላም ከመቶ ሺህ እንደሚያልፍ ምንም ጥርጥር የለኝም። ስለዚህ አሪፍ ነው። ከሌሎች አንጻር ወደታች እስክሮል እናደርገውና እስኪ ሙሴ ሰለሞን ስንት ሰው ቦት አድርጎታል? 49587 ሰው ቦት አድርጎታል። ብሩክ ኒውስ 60442 ነው፣ ሙሴ ሰለሞን ደግሞ ደግሞ 49 ሺ ነው። ስለዚህ ኦልሞስት በ10 ሺ እየመራው ነው ያለው ብሩክ ኒውስ። ስለዚህ በዚህ አመት ሞስት ፕሮባብሊ ብሩክ ኒውስ አዋርዶ የሚወስደው ይመስለኛል። ኤኒዌይስ ለሁሎች መልካም እድል እና ደግሞ እኛም በየስራችሁ በየደረጃችሁ ግዴታ ቲክታከር መሆን የለብንም ዩቲዩብ ወርም በዩቲዩቡ የመንግስት ሰራተኛውን በመንግስት ስራው የግል ስራ ቢዝነስ ስራን የሚታደርጉ ሰዎች ከነዚ ውስጥ ጀስት ባለንበት በደንብ ጠንክረን በመስራት ተሸላሚዎች መሆን እንችላለን። እና ደግሞ ሰዎችን ስንመርጥ በእምነት በዘር ጎራ ባንይዝ አሪፍ ነው። ጀስት ይገባዋል የምንለውን ሰው ብንመርጥ። ምርጥ ኤርዌይስ ይህን ይመስላል። ለሁሉች መልካም እድል ባይ ባይ።